ም በቃ አይደርስብንም፣ ማንም አይለየንም አይነት ነገር ነው እየሰሩ እየሆኑ የነበረው። እስቲ ያዝ። ሰላም ሰላም፣ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? ጤና፣ ስራ፣ ኑሮ እንዴት ነው? እኒ ጋ ጥሩ ነው፣ እስካሁን እግዚአብሔር የተመሰገነ ይሁን። የእናንተም ጥሩ ጊዜ፣ ጥሩ ህይወት፣ ጥሩ ሁሉ ነገር ጥሩ እንዲሆንላችሁ እመኛለሁ። ትንሽ ቤተሰቦች እንግዲህ ድምፅም ከተዘጋ ካልተሰማችሁም እንግዲህ ትንሽ አሞኛል እና ሰሞኑንም ቀጠሮ ነበረን አይደል ቤተሰቦች? አዎ። እና ያልመጣውበት ምክንያት ያው ትንሽ አየ እንትን ጫነ ብሎኛል። እንዴ ነው ይሄ ጉንፋኑ ምናምን በጣም እንደ ጉንፋን ሳይሆን በጣም በቃ ከባድ ነው። እንትን ክረምቱ የሚሆነ የሆነ እንትኑም ነው መሰለኝ አየሩ ሲቀየር ትንሽ ጉንፋኑን በቃቶን ሲሉም ብርዱም አንድ ላይ አድርጎ እንትን ብሎኛል ቤተሰቦች ለዛ ነው ሰሞኑንም የጠፋውባችሁ ና እንግዲህ ቤተሰቦች ያው ባለፈው ሰርችላችሁ በነበረው ቪዲዮ ላይ እያያችሁት ቪዲዮ ላይ ከሄርሜላ የድሮ ባለቤት ወይም ፍቅረኛ ጋር ቀጠሮ እንደነበረን እና በሰዓቱ ግን በሆነ ምክንያት አልቀረበልኝም ነበር። ለሌላ ጊዜ አድርገ ነው ነበር ቀጠሮውን እና አሁን ደግሞ ስደውለት ያው ምክንያቱም ስበብ ከዚያ ሀገር አልነበርኩ ምናምን አለ እንጂ ስበብ መሆኑንና ካሜራ ፊት መውጣት እንዳልፈለገ ነው የነገረኝ። ምክንያቱም ያው ብዙ ሚዲያ ላይ ስለ አንድ ሰው ህይወት ሲወራ የአሁን ያለንበትን ጊዜ ብቻ ሳይሆን መታሰብ ያለበት ይሄ ሁላ ጊዜ ይሄ ሁላ ፈተና ያልፋል። ይሄ ህይወት በሚያልፍ ሰዓት ደግሞ ሌላ አዲስ ህይወት ይመጣል፣ አዲስ ኑሮ ይጀመራል። የዛ ሰዓት ለእኔ እንትን ተጽዕኖ ይኖረዋል በሚል ነው። ምክንያቱም እዚ ጋ ቆሞ የሚያወራው ነገር ወደፊት የሆነ እንትን ሊያስከፍለው ይችላል እና ያንን ነው የነገረኝ። ያው ተረድቸዋለሁ፣ ትክክል ነው። ምክንያቱም አሁን ላይ ሳናቅ የምናረገው በንዴት የምናረገው ነገር በኋላ ዋጋ ያስከፍለናል ቤተሰቦች ያ ሁሉን ነገር እንደሱ በጥንቃቄ ነው ማድረግ ያለብን እና እንግዲህ ያው ስለ ሄርሜላ ያለውን ነገር ብዙ ነገር አውርቶኛል ብዙ ነገር እኛ እንደውም እኔ ቤተሰቦቼ እናንተ ምንም የማታውቁት ከእሷ የማንጠብቀው ብዙ ነገር ከእሷ የማንጠብቀው ነገሮችን ነው እሱ የነገረኝ ማለት ነው እኛ እኔ አይገምቼም እስካሁን እንደዚህ አይነት ነገር ማለት አስብም ገምቼም አላቅም። እንግዲህ ያው በጣም ብዙ እያለቀሰ በጣም እያለቀሰ ነው። እኔ በእውነት በሰአቱ በጣም ነው እኔ ራሱ በቃ እንደዚህ ነገር ሆነ ባኔ ራሱ ባልገባበት እስክል ድረስ ማለት ነው። በጣም ነበረ የሚጨንቀው። በቃ ማለት ወንድ ልጅ ሲያለቅስ ደግሞ ከምንም በላይ እንትን ይላል ያሳዝናል። በቃ እኔ ውስጥ የተረበሸ በጣም እያለቀስኩ ነው ነው ራሱ የሰማሁትኝ ና በቃ በጣም ይከብዳል። ማለት ለሷ ይሄ ሁላ ነገር አዲስ አይደለም። እሱ እንደነገረኝ በጣም ብዙ ነገሮችን የምታውቅ ልጅ ናት። በነገራችን ላይ ቤተሰቦች እንዲጻል ልጅ ምናምን ትመስላለች እንጂ አይደለችም። በጣም ከጀርባ ብዙ ህይወቶችን እንደምታቅ፣ ለሷ ይሄ ሁላ ነገር አዲስ አይደለም ይሄ ወጥመድ የሚባለው ነገር እንግዲህ፣ ሁሉንም በየተራ እየደረሰው ነው። አሁን አብርሃም ጋር ደርሷል። አብርሃምን ያን ወጥመድ እንግዲህ ከ ባኖ ከወጣ ወጣበት ካልሆነ ያ ወጥመዱ እንትን አሁን ተይዟል። እንግዲህ ያ ነው ቤተሰቦች፣ እሷ ለመጀመሪያዋ አይደለም። አሁን የድሮ ባሏ እሱም ያገኛት ማለት ነው በእንደዚህ አይነት ኬዝ ነው አሁን ብቻ ነኝ ጓደኛ የለኝም ምናምን በሚል ሙድ አብርሃም እንደቀረበች ሁሉ ከዛ በፊትም እሱ የኛው ልጅ የቀረባት ምንድና፣ ከድሮ ደሞ ከዚኛው ሌላ በፊት ከነበራት ትዳር ነበራት። ከሱ ትዳር ጋር እንደዚሁ የሆነ ነገር እንትን ብላ ከሱ ተፋታ በማሳዘን ሁኔታ ነው። ከዚኛው ከቀድሞ ባሏ ጋ ደሞ ድጋሜ የተገናኘችው ማለት ነው። በቃ ሰው የለኝም ምናምን በሚል ከዛ ከሱ ጋም ከተገናኙ በኋላ የተወሰነ ያህል ቤተሰቦች የሚገርማችሁ ያው መልከኛ ናት፣ ታውቃላችሁ። በዚህ መልኳ ተጠቅማ ማለት ነው። በቃ ወዲያ ወዲያው ነው ሰዎችን ታጠምዳለች እና ወዲያው ነው እንትን ትለው እና ልጁ ወዲያው ነው፣ ብዙም አልቆዩም። ወዲያው ነው ያው ፍቅሩ ምንትን ያለበት እና በዛሽ ጊዜ ውስጥ ብዙ ነገር እንዳደረገችው ብዙ ነገር እንዳሳጣችውና በቃ ያልሆነ ህይወት ውስጥ እንደከተተችው እንደዛ ነው የተናገረው። እኔ ማለት ያው እሱ የነገረኝን በሙላ እንዲህ እንዲህ ብዬ መናገር ቤተሰብ በጣም ይከብዳል፣ ማለት እኔ እኔ እንጃ በጣም ብዙ እንትን ነው ያው ለሰው እንዲህ ብሎ ማውራት የሚያስጠላ ነገር ነው። የነገረኝ በቃ ብዙ የወንዶችን ህይወት ነው እንደዚህ እንትን እያለች ያለችውና ከሱ ጋር እንደዛ አድርጋ ተጫውታበት ብዙ እንትን ብላ ነው ንብረቱን ሁላ ምናምን እንዳልሆነ እንዳልሆነ ነገር አድርጋ ነው እንግዲህ ከሱ ጋርም የተለያይታ አይመጣችሁ ማለት ነው። እና አሁን ደግሞ ከአብርሃም ጋር ሲጀመር፣ ቤተሰቦች ያው ለአብርሃም ለዚህ ሁላ ነገር ደግሞ ምክንያቱ አብርሃም ነው። እሱ የነገረኝ ማለት ነው። ምክንያቱም ያው እንደ በቀል ነው እሷ ወንዶች ላይ እየተጠቀመች ያለችው እንደ በቀል ነው እና ያው ለዚላ ነገር ደግሞ አብርሃም ነው ተጠያቂው፣ እሷ እንደምትለው ማለት ነው። ያው እሱ እንደነገረኝ፣ እሷ ለሱ እንደነገረችው፣ እንደ እንትን እንዳለችው አብርሃምን በጣም ተወደው እንደነበረ አብርሃምን ያው እሱም ፍቅረኛ ፍቅረኛ ሞች የሀይ ስኩል ፍቅረኛ ሞች ነበሩና ቤተሰቦች ከዛ ከሃይ ስኩል ላይ በጣም ይዋደዱ እንደነበረ በይበልጥ ደሞ እሷ ተወደው እንደነበረና ከዛ በኋላ ግን አብርሃም ወደ ራሱ ህይወት መጥቶ በሆነሽ ነገር ግጭት፣ ወደ ራሱ ህይወት መጥቶ እንግዲህ ተለያይተው እሷም የራሷን ህይወት ያው በሱን እዴት ያልሆነ ትዳር ላይ ምናምን ገብታ ነው እንግዲህ ለዚሁላ በቀለ እንትን ያለችው በዚህ ምክንያት ነው። እና አብራ የራሷን ህይወት እንትን ትልና ከሱ ጋር እና ቤተሰቦች ያው በአብርሃም የተነሳ ነው ይሄን ሁላ ነገር የገባችበትና ና እና ቤተሰቦች ያው አብርሃም ወደ ራሱ ህይወት ሲገባ ማለት ነው። እሷ በዚህ እንትን ወደ ልጁ ገባች። በዚህ ንዴት ከዛ ከልጁ ጋር ያልሆነ ያልሆነ ነገር ብላ መልሳ እንደምንም አገግማ በዛ ልጅ ኑሮ በዛ ልጅ ኢኮኖሚ እንትን አገግማ ነው እንደምንም አጥምዳ አብርሃም ጋር የደረሰችው ማለት ነው። እንግዲህ አብርሃም ጋር ያው ልጁ በጣም በቃ በሰዓቱ ከሱ ጋር በመከምትን በምትል ሰዓት በጣም እንደምታሳዝን እንደነበረ በጣም አዝኖላት ትሪት ሲያደርጋት ምን ሲላት ከዛ ፍቅር የሚመስል ነገር አሳየችው። ያው ከዛ በኋላ እሱን አጥምዳ ምናምን እና ወደ ትዳር ገብታ ነው ከዛ በኋላ ለመለየት የበቃችው ማለት ነው። እና ቤተሰቦች እንግዲህ ከዛ ደግሞ ሌላ ሚስጥር ሰጥ ያለው እዚ ውስጥ የሆነ ሚስጥር አለው። ያ ሚስጥር እኔ ራሱ አልገባኝም። ግን እሷን አግኝተሻት በቃ ለዚሁላ ነገር ትታ የራሷን ህይወት ልትኖርና ልትስተካከል ከአብርሃምም ልትርቅበት የምትችለው ነገር ይሄ ሚስጥር ነው። ይሄ ሚስጥር እሷ ከፍታ እንድታየውና ያው ከእሷ ጋር ከቻልኩ ለማየት ሞክራለሁ። አንቺም ከእሷ ጋር አዩ እንጂ ብቻሽን እንዳከፍች ብሎ አስጠንቅቆ ነው የሰጠኝ በጣም ትልቅ ሚስጥር እንደሆነና በዚህ ሚስጥር ምክንያት በዚህ እዚ ወረቀት ውስጥ ባለው ሚስጢር ምክንያት ያው ከአብርሃምም ልትርቅ ትችላለች ነው ያለኝ ልጁ። ምን እንደሆነ እርግጠኛ ውስጡ ምን እንደሆነ ባላቅም፣ ያው ከሱ ልትርቅ ትችላለች ነው ያለኝ። እና ቤተሰቦች እንግዲህ ይሄን ይሄን ሁላ ጉድ ይዛ ነው አሁን እዚህ አብርሃም ጋር ገብታ ምንም እንደማታቅ ምንም እንትን እንዳልተፈጠረ ነገር ይሄ ሁላ ነገር የምትሆነው ልጅቷ ይሄንን ሁላ ነገር እንትን ብላ ነው እና አብርሃምም ደግሞ ብዙም ያል አዲስ ነገር ያልሆነበት ማለት ነው። በፊት በቃ ፍቅረኛሞች ነበሩ፣ ያው ጊዜ አሳልፈዋል ይዋደዱ ነበረ። ያው ያውሱም ግን የወንድ ልጅ ስለሆነ በሆነ ነገር ተከልብቶ ወጥቶ ነበረ። አሁን እንግዲህ አዲስ አልሆነበትም፣ ተመልሰው ተገናኝተዋል ማለት ነው። ያው ትናንት ቪዲዮ እንዳያችሁት በጣም ተግባብተዋል፣ በጣም አንድ ሆነዋል። እንግዲህ የሚለየን የለም አይነት ነው እያደረጉ ያሉት አክት ማለት ነው። ማንም ይለየን የለም እያሉ ነው። እንግዲህ እግዚአብሔር ገብቶ የለያቸው የዛች የእርጉዝ አምላክ ሌላ ምንም ማድረግ አይቻልም። እና ይሄንን ወረቀት አሁን እንዴት ነው ላቀብላት የምችለው ስል እስቲ ለአብርሃም በጓደኞቹ ምክንያት በነ በና አቤልና በብሩኬ በኩል አሉ ለዩን ምናምን እስቲ ከነሱ አንዳቸው እንትን ብዬ ደውዬ በነሱ ምክንያት ያውን ለማግኘት ፍቃደኛ አይሆንም። እነሱ ምን ማግኘት አይፈልጉም፣ ግን በሰው በሰው አድርጌ ለመላክ ሞክራለሁ። እራሱ ከአብርሃም ለሷ እንደተሰጠና ይሄ ትክክለኛ መረጃ ከሆነ አብርሃምም አይቶት ራሱ መወሰን አለበት። በቃ እንደማጣቅመው ጥሩ ሰው እንዳልሆነች ማወቅ መወሰን አለበት። በቃ ይሄ ትክክለኛ ከሱ ጋር ለያለያየት የሚችል ነገር ነው ብሎ እርግጠኛ እንደዛ ነው ብሎ የሰጠኝ ማለት ነው። ስለዚህ ይሄ ትክክለኛ ወረቀት ከሆነ ከሱ ጋር የምትለያይበት ትክክለኛ መረጃ ይሄ ካለ ማለት ነው ለሱ ለአብርሃም ነው መስጠት ያለብኝ ለሄርሜላ ሳይሆን። ምንም በቃ እሱ ለሄርሜላ ይበለኝ እንጂ አብርሃም ሰጠዋለሁ። አብረው ማየት አለባቸው። እሱ ማይቶ ወደ ትዳሩ መመለስ አለበት። ማጠቅመው ሰው መጥፎ ሰው መሆኗን ማወቅ አለበት። ቤተሰቦች እንግዲህ ዝናብ እየዘነበ ነው እዚህ ትንሽ አየሩ ሰሞኑን በጣም ያስቸግራል። ቤተሰቦች እንግዲህ ብዙም ልላችሁ ፈልጌ ነበር። ያው እንደምታዩት ነው አየሩ እና ቤተሰቦች እንግዲህ ይሄን ነው እንግዲህ። አብርሃም ይየውና አብርሃም ይወስን እንግዲህ። ሁሉን ነገር አብርሃም መረጃውን አይቶት መወሰን ተናለበት ቤተሰቦች። እና ልጁን በቃ እንግዲህ ማለት ያው ወደ እሱ ባትመለስም ለሌላ ሰው ትምህርት ይሆናል ብሎ ነው ይሄንን ነገር የነገረኝ ቤተሰቦች እና ያው እንግዲህ ግን ጌታ ልጁ እንዴት እንደሚያሳዝን እኔ ሳስበው ራሱ በጣም ነው አንጀቴ እንደሚንሰፈሰፈው ማለት ነው። በጣም ነው ልጁ የሚያሳዝነው አወራሩላ በቃ በጣም ውስጡ ተጎርቷል። ማለት ሰው ማንኛውም ሰው ይገናኛል፣ ይለያያል ያው በቂ ቢሆን የመለያየታቸው ሚስጥር፣ በቂ ቢሆንና ምንም ምክንያት አጥጋቢ ምክንያት ቢኖረው ደስ ይለኝ ነበር ነው ያለው፣ እሱ እንዳለው ማለት ነው። ግን ምንም ምክንያት በሌለው ነገር ባልጠበቀው ክስተት ነው ተነስታ ጥላው ሄደችው። መጀመሪያም አዲስ አበባ እያለች ትመላለስ እንደነበረ አዲስ አበባ እየተመላለሰች በሆነ ባልሆነ ምክንያት መጨረሻ ላይ ዝም ብላ ነው በቃ ሄዳ እዛው የቀረችው ማለት ነው። እሱም በቪዲዮ ነው ያያት ከአብርሃም ጋር እንደሆነች ምናምን፣ በቪዲዮ ነው ያየው እንጂ ምንም ያለ ምንም ምክንያት ነው የተለያዩት። ተጠርተታው ሄደችው ማለት ነው። በኋላ ሲደውልላት በቃ ወደ ስድብ ወደ ቁጣ፣ ምን አገባ እንደፈለግ ሆናለሁ ምናምን ብላ እየመነጫጨቀችበት ነው። ከዛ በኋላ እንግዲህ ያው እሱ ብሎ ብሎ በንዴት ነው ሲያቅተው ወደ ፍቺ ደረጃ የደረሱት ማለት ነው እና ቤተሰብ፣ እንግዲህ እንደዚህ ነው፣ የሷ ህይወት እንደዚህ ነው። አሁንም ምናልባት አብርሃምን ለበቀል እንጂ የመጣቸው ወይ የድሮ ፍቅር በርግጠኛ እስካሁን አለ ብዬ አላስብም። ፍቅሩም ቢኖር ደግሞ ምንም አንድ ሰው እኮ ማንም ሰው እኮ ተዋዶ ማይለያይ ማንም የለም፣ ግን ከተለያየ በኋላ አንድ ሰው የራሱን ህይወት ከጀመረ በቃ ለሱ የሚጠቅመው ከሆነ ይሁንለት ነው እንጂ የሚባለው፣ ስግጥ ብላ እሷን እንጃ ወደ ሱ የሰው እርጉዝ ሴት እያለች የእሷን ህይወት በጥብጣ ለእሷ ማይቀናትም በእርግጥ፣ አብርሃም አሁን ቢመለስም ለእሷ የሚሆናት አይደለም። ምክንያቱም ይቺን ትቶ እንደሄዳ እሷንም ትቶ እንደማሄድ እርግጠኛ መሆን ነበር። እንትን ማለት ትቷት እንደሚሄድ በቃ እርግጠኛ መሆን አለባት። ይሄ ለማንም የማይመለስ ነው። ቤተሰብ ያው እንግዲህ ዘላቂነት የለውም ማለት ነው። የነሱ ትዳር አሁንም ዘላቂነት የለውም አሁን የጀመሩት ትዳር ሳይሆን ይሄ ግንኙነት ማለት ነው። ያው መለያየታቸው አይቀርም። አብርሃም ይሄን ወረቀት እንትን ሲል ያው ጥሏት መሄድ አይቀርም። እንግዲህ እግዚአብሔር ይርዳት። እኔ በጣም በጣም በቃ አዝኛለሁ፣ ባለው ነገር እየተፈጠረ ባለው ነገር አዝኛለሁ። በጣም ትናንት በሰሩት ቪዲዮ ደግሞ በጣም በቃ በቃው በጣም በቃ የሆነ ማንም ማንም በቃ አይደርስብንም ማንም አይለየንም አይነት ነገር ነው እየሰሩ እየሆኑ የነበረው። እስቲ ያዝልቅላችሁ። በቃ እንደዛ አይነት ከሀዲ ከሀዲ ሰው በርግጥ ይግባባል። እሷም ክዳ እዚህ እንትን ብላ ነው የመጣችው፣ እሱም ሚስቱን ክዶ ነው የመጣው። እንደዚህ አይነት ሰው ደግሞ ይግባባል። ሴጣን ለሴጣን አንድ እንትን አይደል? ስለዚህ እስቲ ተግባብተውም ከሄዱ ያዝልቅላቸው። ያው ሰይጣን ለሴጣን ይግባባሉ፣ ይሁንላቸው፣ ያርግላቸው። ቤተሰቦች ና እኔ በቃ ማለት መሸዋወድም ይችላሉ። ሌባ ለሌባ፣ እሷም የሆነ ቦታ ደርሳ ብትመጣ፣ እሱም የሆነ ቦታ ደርሳ ብትመጣ እርስ በርስ ይሸዋወዳሉ። ምን ይላሉ እንግዲህ ይግባባሉ። ግን እሺ እርስ በርስ ይሸዋወዱ፣ ምን ይበሉ። ግን ሰው እንዴት ራሱ ህሊናውን መሸወድ ይችላል እራሱ ሊናውን አይምሮ መሸወድ ይችላል? አይቻልም እኮ እንዴ! ከሷ እንደዛን ብሎ መጥቶ እሷ ተውኖ አትሆነ ካሁን በኋላ ራሱ እርግጠኛ አይሆንም። እና ቤተሰቦች በቃ እንግዲህ ይሄን ነው ልላችሁ የምችለው። ምንም አልልም። ግን አብርሃም በቃ ዋና ይሄን ሚስጢር ይየውና ይሄን ሚስጢር አይቶ ከሷ ካጠገቧ ቶሎ ብርቆ ቢያንስ ማለት ነው ለሚስቱ መድረስ አለበት። ለሚስቱ ከአሁን ልትወልድ ቅርብ ጊዜ ነው የቀራ። ስለዚህ ቶሎ ወደ ሚስቱ ሚስቱ ለመመለስ ያብቀው። ካልሆነም እንግዲህ አብረው ከሴጣን ጋር አብረው እንትን ይበሉ። ያው ይሄ ፖስታ አብርሃም ይሄ ፖስታ ሲደርስ፣ በእርግጥ አሁንም ምንን ማግኘት አትፈልግም። በስልክም በአካልም ምንን ማግኘት አትፈልግም። ስለዚህ ይሄ ፖስታ ሲደርስ፣ እስቲ ማለት ፈልገ ትመጣለህ ብዬ ተስፋ አድርጋለሁ። ባትመጣም ቪዲዮን ታየዋለህ። ቪዲዮን ስታየው ግን ያው ከድሮ ፍቅረኛዋ የተሰጠኝ ፖስታ ነው። ይሄን ፖስታ እንዳነበብከው ብዙ ህይወት ይለወጣል ብዬ ተስፋ አድርጋለሁ። ተስተካክለ ወደ ኑሮ ትገባለ ብዬ ተስፋ አድርጋለሁ። ስለዚህ ይሄን ፖስታ በስነ ስርዓት ከፍተ እንደደረሰ ችላ ብለን እንዳተወ። ይሄን ፖስታ ከፍተ አይተ የራስን ውሳኔ ወስን በስነ ስርዓት በቃ ይሄን ውሳኔን የመጨረሻ ውሳኔ ውሳኔን ወስንና፣ አንተ እስቲ ለመለወጥ ሞክር። በቃ ይቅርብህ፣ ይሄ ምንም፣ ይሄ አብለጭላጭ ነገር፣ ይሄ የእንትን ህይወት ይቅርብህና እስቲ ወደ ልጆች ልጅ ወደ ሚስት ለመመለስ ሞክር። በደንብ አስብበት። ፖስታዬን ግን ችላ እንዳትለው፣ ችላ ሳትል አብርሃም በደንብ አስብበት፣ በደንብ እየው። እኔ ይሄንን ነው ልል የምችለውና በቃ እንግዲህ ቤተሰቦች ይሄን ፖስታ ደግሞ እልክለትና አይቶት የሚወስነውን ውሳኔ አብረን እናያለን። ቤተሰቦች እንግዲህ ሌላ ምንም ልል አልችልም። እንግዲህ በቃ ይሄን ነው የምለው። በቃ ሰላሙን ሁኑልኝ ቤተሰቦች። እሺ ደህናው ነው